አሰላሙ ዓለይኩም ወረህመቱላሂ ወበረካቱሁ ሰላም ጤና ይስትልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም ከእኛ ጋር ሁሉ ሰላም ነው። ዛሬ እንግዲህ እጅግ በጣም ተወዳጅ በተለይ በአነስተኛ ዋጋ መኪናን ለመግዛት ላሰባቸውና ለመግዛት ላቀዳቸው በሀገራችን ኢትዮጵያ በነዳጅ ከሚሰሩ እጅግ በጣም በዝቅተኛ ዋጋ የምትሸጠውን ርካሿን የስራ ሚኒባስ ሙሉ መረጃ ይዤላችሁ ቀርቤ ያለው። እንዲሁም በዛሬው ዕለት የነዳጅ መኪኖችን በተመለከተ ከመንግስት በኩል እጅግ በጣም አነጋጋሪ የሆኑ መረጃዎች እየወጡ ይገኛሉ። የነዳጅ መኪኖች ዋጋ እጅግ በጣም ይቀንሳልም ተብሏል። ሙሉ ዝርዝር መረጃውን በዚህ ቪዲዮ አካተን ወደ እናንተ ይዘንላችሁ ቀርበናል። ቪዲዮውን ላይክ ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆየው። እንግዲህ ክብራን ተመልካቾቼ፣ በዛሬው ዕለት በኢትዮጵያ ርካሹ የሆነችውን ተሽከርካሪ የሱዙኪ ኤቭሪ አሁናዊ የሰኔ ወር ሽያጭ መረጃዋን ሙሉ መረጃ ይዤላችሁ ቀርቤያለሁ። ከዛ በፊት ግን እጅግ በጣም ወሳኝ የሆነውን መረጃ ወደ እናንተ በማስቀደም ላደርስና ስለ ሱዙኪ ኤቭሪ ዋጋ መረጃ የማደርሳችሁ ይሆናል። እስከ መጨረሻው ድረስ አብራችሁን ቆየው። የመንግስት ገደቦችና የነዳጅ ዋጋ መጨመር የኤሌክትሪክ ተሽከርካሪዎችን እያሳደገ መሆኑ ተነግሯል። በአዲስ አበባ የሚገኙ የህዝብ ትራንስፖርት አገልግሎት ሰጪና በነዳጅ ተሽከርካሪዎች ላይ በመንግስት በሚጣሉ ገደቦች በነዳጅ ዋጋ መጨመርና በውጭ ሀገር በሚገቡ ተሽከርካሪዎች ላይ በሚጣሉ ገደቦች ምክንያት የኤሌክትሪክ መኪኖች ተጠቃሚነት እየተስፋፋ መሆኑ ተነግሯል። የትራንስፖርትና ሎጂስቲክ ሚኒስትር ከሰሞኑ ይፋ ባደረገው መረጃ መሰረት በአሁኑ ወቅት በኢትዮጵያ የሚገኙ የኤሌክትሪክ መኪኖች ብዛታቸው ከ110 ሺህ በላይ መሆኑን መግለጫ ሰጥቷል። ሪፖርተር ጋዜጣ ከተለያዩ የሕዝብ ትራንስፖርት አገልግሎት ሰጪ ተቋማት ያገኘው መረጃ እንደሚጠቁመው ከሆነ በዘርፉ ውስጥ የኤሌክትሪክ መኪኖች ተጠቃሚነት ከአንድ ዓመት በፊት በነበረበት አንድ በመቶ ድርሻ ወደ ስምንት በመቶ ድርሻ ከፍ ብሏልም ብለዋል። ለዚህም ዋነኛው ገፊ ምክንያት የሆነው የቀረቡት መንግስት፣ በአሁኑ ወቅት በነዳጅ ግዥ በአመት የሚያወጣውን 5 ቢሊዮን ዶላር ዝቅ በማድረግ እንዲሁም ደግሞ በሀገር ደረጃ ከነዳጅ ጥገኝነት ለመላቀቅና ከተሽከርካሪ የሚወጡ በካይ ጋዞችን ለመቀነስ በሚል የኤሌክትሪክ መኪኖች ቁጥር ለማሳደግ እያደረገ ባለው እንቅስቃሴ በነዳጅ ተሽከርካሪዎች ላይ እያደረጋቸው ያሉ የተለያዩ ገደቦችና የነዳጅ ዋጋ መናር እንደሆነም ተነግሯል። በዚህም የተነሳ የነዳጅ መኪኖች ዋጋ እጅግ በጣም በከፍተኛ ሁኔታ ይቀነሳል የሚሉ መረጃዎች እየወጡ ይገኛሉ። አሁንም በተግባር እያነያናቸው ነው። እንግዲህ ክብራን ተመልካቾቼ መግቢያ ላይ እንደገለጽኩላችሁ በሀገራችን ኢትዮጵያ በነዳጅ ከሚሰሩ ተሽከርካሪዎች የስራ ሚኒባሶች መካከል እጅግ በጣም ተወዳጅና ርካሽ የሆነችው ሱዙኪ ኤቭሪ ተሽከርካሪ ናት። ይህችን ተሽከርካሪ ለበርካታ ጊዜያት መረጃውን ወደ እናንተ እያቀረብኩ እንደነበር ይታወሳል። ከሰሞኑም እንግዲህ በ470 ሺ ብር፣ በ370 ሺ ብር፣ በ570 ሺ ብር እያሉ እጅግ በርካታ ኢትዮጵያኖችን እየተጭበረበሩ ያሉበትን መረጃ ወደ እናንተ አድርሻለሁኝ። ይህንን መረጃ ተመልክታችሁም ከ10 በላይ የምትሆኑ የቻናል ቤተሰቦች ፊት ለፊት በምታዩት መልኩ የዳናችሁም አላቸው። በዛሬው መረጃችን ግን በመዲናችን አዲስ አበባ ላይ የተለያዩ የመሸጫ ቦታዎች ላይ የምትገኘዋን የ2012 ሞዴል ሱዙኪ ኤቭሪ አሁናዊ የዋጋ መረጃዋን ወደ እናንተ ይዥላችሁ የቀረብኩት። እንግዲህ ይህች ተሽከርካሪ በአሁን ሰዓት እየተሸጠች የሚገኝበት የዋጋ መረጃም ከ1 ሚሊዮን 500 ሺህ ብር ጀምሮ ለገበያ የቀረበች ሲሆን ነገር ግን ታርጋ የለጠፉ እጅግ በጣም በርካታ በርካሽ ዋጋ የሚሸጡ ሱዙኪ ኤቭሪዎች አሉ። ሞዴላቸውም ከ2002 ጀምሮ እስከ 2012 ድረስ ዋጋቸውም ደግሞ ከ600ሺ ብር ጀምሮ እስከ 1 ሚሊዮን 300ሺ ብር ድረስ ታርጋ የለጠፉ የተለያዩ ሱዙኪ ኤቭሪ የስራ መኪኖች አሉ። እነሱን እንግዲህ መግዛት የምትፈልጉ ለማየትም የምትፈልጉ እንቁላል ፋብሪካ የተለያዩ የመሸጫ ቦታዎች ላይ በሽያጭ ዝግጁ ሆነው ተመልክተናል ማለት ነው እኛም ጋር እንግዲህ በብዛት ነበሩ። ነገር ግን ከዚህ ከወራቶች በፊት ጀምሮ እንግዲህ ያገለገሉ ተሽከርካሪዎችን ለጊዜው ሽያጭ ስላቆም በዚያ ነው እንግዲህ ወደፊት የምንጀምር ይሆናል እንላለን። ዛሬ እንግዲህ ብዙዎቻችሁ የምትወዷትን ብዙዎቻችሁ የምትፈልጓትን የስራ መኪና ሱዙኪ ኤቭሪ አሁናዊ የሰኔ ወር ዋጋ ሽያጭ መረጃዋ ምን ይመስላል የሚለውን ሙሉ መረጃና ሙሉ ዝርዝር ወደ እናንተ እንግዲህ ይዘንላችሁ ቀርበናል። ይህችን ተሽከርካሪ እንደነገርኳችሁ በ370 ሺ ብር በ470 ሺ ብር በ570 ሺብር እያሉ ከሶማሊያ የሚለቁ በተለይ በተለይ በቲክታክ እና በፌስቡክ እጅግ በርካታ ኢትዮጵያኖች ገንዘባቸውን እየተታለሉና ና ገንዘባቸውን እየተበሉ ባሉበት ሰዓት ላይ ብዙዎቻችሁ ከዚህ አይነት አዝቅት ውስጥ ራሳችሁን እንድታገሉ እጅግ በርካታ ቪዲዮዎችን ሰርቻለሁኝ። በቅርቡም እንግዲህ ከሰሞኑ የሰራሁት ቪዲዮ በርግጥ ይህንን ቪዲዮ አይተው ገንዘባቸው የዳነላቸው የተለያዩ የቻናል ቤተሰቦችን ተመልክቻለሁኝ። ነገር ግን ይህ መረጃ በወቅቱ ባለመድረሱ ምክንያት የተበሉም ሌሎች በርካቶች ከተበሉ በኋላ በውስጥ ልከውልኝ በርካታ መረጃዎችን ተመልክቻለሁ። ታዲያ እናንተም ከዚህ አይነት አጓጉል ውንብድና ራሳችሁን እንድትአቅቡ ለማለት ያክል እወዳለሁ። እንግዲህ የዘወትር ወንድማችሁ ጥላ ቲዩብ ነኝ። ቪዲዮን ላይክ ላይክ ሼር ሼር እያደረጋችሁ ለብዙ ኢትዮጵያን እህት ወንድሞች እንዲደርስ አድርጉ ትላለሁ። ሌላው በትናንትናው እለት የፌዴራል ዋና ኦዲተር በሀገሪቱ ውስጥ ካሉ ከ400 ሺህ በላይ ተሽከርካሪዎች የመድን ሽፋን እንደሌላቸው መገለጹን መረጃ ወጥቷል። በኢትዮ ኢትዮጵያ ውስጥ ከሚገኙ 1.4 ሚሊዮን ተሽከርካሪዎች መካከል 438000 የሚሆኑት የመድን ኢንሹራንስ ሽፋን እንደሌላቸው የፌዴራል ዋና ኦዲተር መስሪያ ቤት አስታውቋል። የመረጃ ክፍተቶች እና የመድን እጥረት ምንም እንኳን በአገሪቱ ውስጥ ያለው የተሽከርካሪዎች ትክክለኛ ቁጥር ለማወቅ የተደራጀ መረጃ ባይኖርም ከትራንስፖርት አገልግሎት መስሪያ ቤትና ከትራንስፖርት ሚኒስቴር በተገኘው ምላሽ መሰረት አንድ ነጥብ አራት ሚሊዮን ተሽከርካሪዎች እንዳሉም ጠቁመዋል። ከነዚህ ውስጥ 962 ማለትም 69% ተሽከርካሪዎች ብቻ የመድን ሽፋን ያላቸው ሲሆን፣ ቀሪዎቹ 438000 ተሽከርካሪዎች ግን ምንም አይነት የመድን ሽፋን የሌላቸው መሆኑ ተረጋግጧል ሲል ካፒታል መረጃውን አውጥቶት እንግዲህ ወደ እናንተ አድርሰናል። ይህ መረጃ በተለይ ለመኪና ባለንብረቶች የመድን ሽፋናቸውን ብታወጡ መልካም ነው። ሌላ ሕግ ከሚወጣ በፊት ቀድማቸው ጥንቃቄ አድርጉ እንላለን። ለዛሬ ያቀረብኩላችሁ መረጃ ይህን ይመስላል። ቪዲዮን ላይክ ላይክ ሸርሸር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያቸው ልባዊ ምስጋናችንን እየሰጠ በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራህመቱላህ።